ወላ በጣም ነው ደስ ያለኝ። ይህ ደስ ብሎኛል። ይሄ እሱ ምንም ማለት እንዳልሆነ አውቃለሁ ግን በዚህ ልክ መዋረዱ እራሱ ለእኔ በጣም ደስታ ሰጥቶኛል። በጣም ሪዝቅ ከላይ ነው፣ ምድር ላይ አይደለም። ሀቅ ነው። ስታስ አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። አቤት አቤት። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ቼም ጓደኛ የለኝም እንጂ እኔም የሚሸጡኝ ነበር። የእስራኤሉ ጠቅላይ ሚኒስትር ንግግር በሚጀምሩበት ሰዓት ላይ የዩናይትድ ኔሽን ተወካዮች ሲወጡ ታይተዋል። ሳይ ደግ ተወረደ በእናት ይታፈራል እንደ ለመሆኑ፣ ኧረ በፍፁም በእናት በአባት ስሟ ብቻ ኮ አቻ የለውም እናት አላሁ አክበር፣ ወላሂ ሙስሊሞች በዚህ ታሪክ ትገረማላችሁ፣ እና ሁላችሁም እስከ መጨረሻው ተከታተሉ። ኮሜንቱን በተክቢራ ሸብረቅ አድርጉት። ሰላም፣ ፍቅር፣ ጤና በያላችሁበት ባለምዳር ድንበር ሁሉ ልጅ አማን ነኝ። በዛሬው ቪዲዮአችን የምትመለከቱት ቆንጆ ቆንጆ እንዲሁ ማስተማሪያ የሆነ የኢራቅ ቪዲዮ የተመለከትን ከእናንተ ጋር ቆይታ የምናደርግ ይሆናል። ለዚህ ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ እኔን ሰፖርት ማድረግ ትችላላችሁ። አሁን በቀጥታ ወደ ዛሬው ጉዳያችን እናልፋለን።

ቃለ ያ ቡነየ ላ ተቁሱስ ሩእያከ ላ እወትከ የኪዱ። ይህ ዛሬ ቪዲዮችን እንግዲህ ስንመለከት ወደ መጀመሪያ ቪዲዮችን ስሜድ በእናት በእናት አይታፈረም ስሟ ብቻ ኮ አቻ የለውም። እናእናት እናትና በእናት ይታፈራል። ፊቷ ስለበለዘ በኛ ከጥናት ስለሆነች አለባበሷ ስላላማር እኛን ለማሳደግ ስለተጨነቀች ከሰውነት ስለወጣች በእናትና በአባት ይታፈራል። ያብደላህ ይሁን እንደያችሁት እንግዲህ በእናት በአባት ማፈር የለብንም። ለዚህ አደረሱን እነሱ ናቸው። አላህ ሐያታቸውን እንዲያረዝምልን ለሞቱትም ጀነት ለፍረደሱ እንደው ፍቃቸው ለቤተሰቦቻችን ዱዓ ማድረግ አለብን። ወደ ከታይ ቪዲዮአችን ስናልፍ እንግዲህ አይፎን 17 ለመግዛት ጓደኛዬ ሽጦ ሰውዬን እንመለከታለን። እስኪ ቪዲዮ እንመልከት። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ከወደ ፓኪስታን የ18 ዓመት ወጣት አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዲያቀረበው ፓኪስታን ፖይንት 9 ዘግቦታል። በበርካታ ሀገራት ለኦንላይን መገበያያነት በሚያገለግለው ኦኤል ኤክስ መተግበሪያ ላይ ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። ይህንን የተመለከተው የአካባቢው ፖሊስ ወጣቱን በቁጥጥር ስር አውሎታል ተብሏል። የ18 ዓመት ወጣት የገዛ ጓደኛውን ለምለሽ ሽያጭ እንዳቀረበው በተጠየቀበት ወቅትም አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ቪዲዮን እንዳያችሁት እንግዲህ ጓደኛውን ሽጦታል ማለት ነው። አይፎን ለመግዛት እንግዲህ ለተለያየ ጥቅማ ጥቅም ሲባል እስከዛሬ እንግዲህ ያው ራስን ከሱ ለማስበለጥ ወይም ደግሞ ጓደኛ በልጦ ለመታየት የሚደረጉ ነገር ቀጥሉ። አሁን እንግዲህ ጓደኛ እስከ መሸጥ ተደርሷል ማለት ነው። እንግዲህ ይህ ወደ ተለያየ ወደማይሆን ዘመን እየሄድን መሆናችንን ያሳየናል። እዚጋ ቆም ብለን እንመለከት ይገባል። ብዬ ላስታውስ እወዳለሁ እንግዲህ በቀጣይነት የምንመለከተው ቪዲዮ ደግሞ ኡስታዝ ያሲን ኑሩ ሪዝቅ ከላይ ነው ይልናል ሪዝቅ ከላይ ነው ምድር ላይ አይደለም መጥቶ ይጋፋኛል ይላል ያላህን ሪዝ ሪዝቅ ረዛቁ አላህ ከጎን ይክፈት ፊት ለፊት ይክፈት አላህ ናንተ ይረዝቃል አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘ ከገባ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል ያከስኩት ከሥራው እንድትወጣ መጠህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው ብር ይመድባሉ። አንተን ከሲስተም ለማውጣ ወፊ ሰማይ ሪዝቁኩም ሲሳያችሁ ከሰማይ ነው። እኔ ዘንድ ነው፣ እዛ ነው የሚሰፈርላት ምድር ላይ አደለም። መርሀባ እንግዲህ ቪዲዮ እንዳያችሁት ኡስታዝ አሪፍ ቪዲዮ አሪፍ መልእክት አሳልፎልናል ማለት ነው። እንግዲህ ሪዝቃችን ከላይ ነው፣ ማንም አይጋፋንም፣ አላህ ያለው ነገር ይሆናል ብለን መወሰን ይኖርብናል ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ኔታንያሁ ተዋርዷል ወይም ደሞ እስራኤል ተዋርዷለች፣ ቪዲዮ እንመልከት። ወላሂ በጣም ነው ደስ ያለኝ። ይህ ለእሱ ምንም ማለት እንዳልሆነ አውቃለሁ፣ ግን በዚህ ልክ መዋረዱ ራሱ ለእኔ በጣም ደስታ ሰጥቶኛል። እናንተም ደስ ካላችሁ ኮመንት ላይ ፍሪ ፓለስታይን እያላችሁ ቪዲዮን ሼር አድርጉት። በተባበሩት መንግስታት ድርጅት ቢሮ ውስጥ ነው ንግግር ሲያደርግ ሊያደርግ ሲል ተቃውሞ የገጣው አብዛኛው የሀገራት መሪዎች ለቃ ወጥቷል። ለቀው መውጣት ብቻ አይደለም በፉቻት በተቃውሞ እንዲግር አገጡት ነበር። ተመልከቱ። እንደዚህ አይነት ውደቶች ብዙ ምንም እንዳሉ እኮ ይገባኛል፣ ግን ውስጤ ተቃጥሏል። በቃ እንደው ሌላ ነገር እንኳን ቢሆን ሌላ ነገር ማድረግ ቢችሉ ምናምን እያልኩኝ ነው እና ይሄ ጅምሩ ይሁን። አላህ ግን ሁሉ የሚያዋርደው አላሁ አክበር። ተመልከቱ፣ በኒውዮርክ በዩናይትድ ኔሽን ጠቅላላ ስብሰባ ላይ እስራኤል ተዋረደች። እዚህ ጋር እንደመታዩትኝ ኔታንያሁ ንግግር እያደረገ ባለበት ሰዓት ላይ የተለያዩ ሀገር ተወካዮች እንግዲህ ንግግር ኔታንያሁ ማድረግ ሲጀምር እየጮሁ እንግዲህ ለቀው መድረኩን ወጥተዋል። ሱብሃነላህ። በአሁኑ ሰዓት ላይ የይሁዳውያንና የጨፍጫፍ ገዳይ ኔታንያሁ እንግዲህ አገዛዝና እንደዚሁም ደግሞ ስራ ብዙዎች እያወገዙ ይገኛሉ። ሁላችሁም ኮመንት ላይ አላሁ አክበር እያላችሁ ይህንን አስደሳች ቪዲዮ በደንብ ሼር አድርጉ። ቪዲዮ እንዳያችሁት እንግዲህ ያው እስራኤልና ፓለስታይን የገቡበትን ነገር ታውቃላችሁ። ወይም ደግሞ እስራኤል እየፈጸመች ያለችውን የሰብአዊነት መብት የሚቃወሙ ብዙ ሰዎች አሁን ላይ እየመጡ ይገኛሉ። እና ይህ ጦርነት ወይም ደግሞ እስራኤል ውድቀት ወደ መጨረሻው ይህደም ይመስላል ማለት ነው። እንግዲህ በአውሮፓ ህብረት ላይ የኔታንያሁ መዋረድ ብዙዎቹን እያስወራ ይገኛል። ይህም ደግሞ ለጋዛ ወይም ደግሞ ለፓላስታይን ህዝቦች ለነሱ እንግዲህ ትልቅ ተስፋን ያመጣል ወይም ደግሞ ያጨራል ተብሎ የሚታሰብ ነገር እንደሚመጣ ብዙ ሰዎች እየተነበዩም እየተዘገበም ይገኛል ማለት ነው። እንግዲህ አላ ፍርዶን ቅርብ ያደርግላቸው፣ አላ ፈረጃውን ያቀርብላቸው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ የኮሎምቢያ ፕሬዝዳንት እናገኛለን። እስኪ ቪዲዮ እንመልከት። ፓለስታይንን ነጻ ለማውጣት ሀገራት ተሰባስበን የራሳችን ጦር ሊኖረን ይገባል። ለፓለስታይን ነጻነት ሲሉ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በተባበሩት መንግስታት ጠቅላላ ጉባኤ ላይ አሳወቁ። እንደምትመለከቱት በዚህ ላይ ነበረ የእስራኤሉ ጠቅላይ ሚኒስትር ቢኒያሚን ኔታኒያሆ ወንጀለኛ ናቸው፣ በጋዛ ላይ የሰብአዊ ጥሰትን አድርሰዋል ሲሉ ነበረ የወቀሱት። ይህን ብቻም ሳይሆን አሜሪካንም በዚህ ላይ ተሳታፊ ስለሆነች የዘር ማጽዳት ተሳታፊ ናት፣ ትልቅ ሚና ተጫውታለችም ሲሉ ነበረ አሜሪካንን የከሰሱት። እናም በዚህ ላይ ማለት ነው ፓለስታይንን ነፃ ለማውጣት የፓለስቲን ነፃነት የምደግፉ ሀገራት በጋራ ሁነን የኢሽያ የላቲን አረብ ሀገራት ተሰባስበን ጦር መመስረት አለብን ፊሊስጢምን ነፃ ለማውጣት ሲሉ ነበረ በግልጽ የተናገሩት በኋላ ላይም መጨረሻ ላይ እንናገር ብንል ብዙ ቃላት ነበሩን አሁን ግን የሚያስፈልገን እርምጃም ነው ሲሉ ተሰምተዋል እንግዲህ እኚህ ፕሬዚዳንት ማለት ነው ቀደም ብለው ነው ለጋዛ ድምፅም የሆኑት የእስራኤሉን ጠቅላይ ሚኒስትር ራሱ ወደ ኮሎምቢያ እንዳይገቡ እስከ ቪዲዮን እንዳያችሁት እንግዲህ ያው ጋዛን በተመለከተ በጣም ብዙ ሰዎች እንግዲህ እየቆሙ ይገኛሉ ማለት ነው ጋዛ ሁሌም እንደሚባለው እንግዲህ አሸንፋ ደምቃ እንደምናያት በቅርብ ጊዜ አልጠራጠርም። ምክንያቱም ብዙ በደሎች ደርሰዋል። ይህንን በደል ደግሞ አላህ ዝም ብሎ አይቀርም ማለት ነው። የሆነ ሰዓት ላይ የሆነ ፈረጃ ይሰጣል ማለት ነው። በቀጣይ የምንመለከተው ደግሞ የትራምፕ ላይ የተነሳውን ተቃውሞ ነው። እስኪ ቪዲዮ እንመልከት። ቀደም ብላችሁ ያያችሁት ተንቀሳቃሽ ምስል የእንግሊዙ ንጉሥ ቻርልስ ለትራምፕ ባዘጋጁት የእራት ግብዣ የተነሳ ተቃውሞ ነው። አንዲት ሴት ድንገት ብንግ ብላ ሁላችንም እዚህ የተሰባሰብ ነው ዶናልድ ትራምፕ እዚህ ስለመጣ ነው እንደምናውቀው ትራምፕ እዚህ የመጣው ደግሞ ትልቅ ፖሊሲ ይዞ ነው ይህ ሰው እዚህ የተገኘው የህዝብን ፍላጎት ጨፍልቆ ነው ይህ ሰው እዚህ የተገኘው የአየር ንብረት ቀውስን አስፋፍቶ አራት ቢሊየን ህዝብንም ሊያስጨርስ ነው ይህ ሰው እዚህ የተገኘው ጋዛን ለማጥፋት ነው ይህ ሰቅጣጭ ጭካኔ ሊያሳይ ተላልፈው ነው እዚህ የመጣው ይህን ፕሬዝዳንት ለመተባበር እዚህ መገኘት የለብንም እርሱ የሚወስደን ወደ አምባገነንነት ነው። ይህን ፋሽስት ሰው መደገፍ የለብንም። ይህን አየር ንብረት ጠላት መደገፍ የለብንም። ይህ ሰው እብድ መሆኑ ግልጽ ነው። እዚህን ሰው ቀውስ መደገፍ የለብንም ስትልም ሌሎችም ተቀላቀሏት። ድንገት እዛው መድረክ ላይ ደግሞ በተነሳው ሁኔታ ሰኪሪቲ ጋርዶችም እዛው ተቋሙ ላይ የነበረን ሰው እየጎተቱ ይዞ ሲወጡ ታይተዋል። ቪዲዮን እንዳያችሁት እንግዲህ ዶናልድ ትራምፕ በእንግሊዝ እንግዲህ ተዋርደዋል ኒውዮርክ ላይ ይህም እንግዲህ የአንዱ የእስራኤል ደጋፊ የሆኑት ትራምፕ በዚህ መልኩ መወረዳቸው ሌላ ተጽዕኖ ወይም ደግሞ ጥሩ ነገር ነው ማለት ነው። ያው እንግዲህ የሁሌም የእስራኤል ደጋፊዎች ወይም ደግሞ የጠላት ደጋፊዎች ቀኗ እየጨለመ ስትሄድ ወይም ደግሞ ሰዓቱ የደረሰ ሲሄድ መወረዳቸው አይቀርምና ለዚህም ይመስላል እንግዲህ ዶናልድ ትራምፕ በዚህ ሁኔታ ላይ የተዋረዱት። ወደ መጨረሻ ቪዲዮ ሲያልፍ እንግዲህ በሕይወት ፍርድ የተፈረደበት ሰውዬን ታሪክ እንመለከታለን። እስኪ ቪዲዮ እንመልከት። አላሁ አክበር፣ ወላሂ ሙስሊሞች በዚህ ታሪክ ትገረማላችሁና ሁላችም ሁላችሁ እስከ መጨረሻው ተከታተሉ። ኮሜንቱን በተክቢራ ሸብረቅ አድርጉት። ይሄ በምስሉ ላይ የምትመለከቱት ሰው በአሜሪካ ካሊፎርኒያ የምትባለው ከተማ ላይ ትልቅ ወንጀል ይሰራና ይታሰራል። መታሰር ብቻ ሳይሆን የእድሜ ልክ እስራት ይፈረድበታል። ታዲያ ይሄ ሰው በእስር ቤት እየኖረ ሳለ፣ ተስፋ በመቁረጡ ውስጥ ሳለ ግን ጊዜ ለማሳለፍ እስር ቤት ውስጥ ብዙ የሚደረጉ ነገሮች አሉና ከነዛ ውስጥም አንዱ መጽሐፎችን ማንበብ ነው ነበበ ሳለ አንዳንድ ሙስሊሞች ደግሞ የእስልምናን ታሪክና የአንዳንድ የረሱላችን ሰለላሁ አለይህ ወሰለምን ታሪኮችን እንዲያነብን በዛ ይጋብዙታል እሱም ጊዜ ስላልነበረው እሺ ብሎ ማንበብ ይጀምራል። ነገር ግን እየተመሰጠ እየተመሰጠ እየተመሰጠ ይሄድና እዛ ውስጥ ባይኖሩ እንኳን ከዛ ውጭ ተገዝቶ የሚመጡ የረሱላችን ሰለላሁ አለይህ ወሰለም ታሪኮች እና የእስልምናን ታሪክ ያለባቸው መጽሐፎችን እየገዛ ማንበብ ይጀምራል። ይህ ሰው እስር ቤት ከመግባቱ በፊት ጭራሽ ስለ እስልምና እውቀት አልነበረውም። ቢኖረውም ግን መጥፎ ነገር ነበር ስለ እስልምና የሚነገረው። እዛ ላይ ግን እያየ የነበረው ነገር በጣም አስደማሚ ስለነበረ አላህ ሁሉንም ነገር አስተካከለለትና፣ ሱብሃናላህ ላላምን ይሳነዋል። ይህ ሰው እስልምናን ተቀበለ። ከዚህ በኋላ ነበር ብዙ ነገሮች የሚፈጠሩት። ይሄ ሰው ምንም እንኳን የእድሜ ልክ እስራት ቢፈረድበትም አንድ ነገር ግን ያጓጓውና ህልሙ ሊሆን ቻለ የረሱላችን ሰለላሁ አለይሂ ወሰለም ሀገር ሄዶ መጎብኘት፣ በረሱል ፍቅር ስለወደቀ ማለት ነው። ታዲያ ለአላህ ምን ይሳናል? ሱብሓነላህ በጣም መልካም ስነምግባር ካላቸው ሰዎች አንዱ ስለነበረ ምህረት ተደረገለት። እሱ ብቻ ሳይሆን ከሱ ጋር ሌላ 25 26 ሰዎች አብሮ ምህረት ተደረገላቸው። ልክ ምህረት እንደተደረገለት ከዛ እንደ ወጣ። አላህ ለሁሉም ነገር ምክንያት አለውና፣ ይሄ ሰው ቀጥታ ወደ ጓጓለት ሀገር ነበር ሄደው። ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አረቢያ ሄደ ለኡምራ። አላህ ሁሉም ነገር አስተካከለለት። በየትኛው መንገድ በየትኛው እንቅፋት ትክክለኛ መንገድ ላይ እንደምንገባ አይታወቅምና ማንኛው መጥፎ ነገር ሲያጋጥመን ማመስገን እንዳለብን ይሄ ሰው ማሳያ ነው። አላህ ለሁሉም ነገር ምክንያት አለው። ኮሜንቱን በተክቢራ ሸብረቀር በደንብ ሼር ኮፒሊንክሪፖስት እያረያችሁ አዳርሱት ሲሆን እንዳያችሁት እንግዲህ እጅግ በጣም የሚገርም ታሪክ ነው። ብዙዎቻችንም ልንማርበት ይገባል ማለት ነው። በተለይ ደግሞ እስልምና ሃይማኖት ያልገራላችሁ ሰዎች አላህ እንዲያገራላችሁ እና ይህንን ተውፊቅ እንዲሰጣችሁ አላህን መለመን ያስፈልጋል ማለት ነው ሁላችሁም እንዲገራራችሁ አላህ እንለምነዋለን ማለት ነው። ሶ እንደዚህ አይነት ነገሮች ደግሞ እንደዚህ ወደ እስልምና የመጣችሁ ሰዎች ወይም ደግሞ ማወቅ የምትፈልጉ ሰዎች ስለ እስልምና ዲቴል ወይም ድብሊ በመጽሐፎች ይሁን በሐዲሶች ወይም ቁርአኖችን በማንበብ ሃይማኖትን በደንብ በመረዳት እና መከታተል እያስፈልጋል እላለን ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ከዚያው ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።